በእንተ ደብረ ሊባኖስ ሰላም ጤና ይስጥልን ውድ የዘ ሊባኖስ ትው ተከታታዮች ይህ በእንተ ደብረ ሊባኖስ የተሰኘ ክፍል ሁለት መርሃ ግብር ነው። በዚህ በክፍል ሁለት መርሃ ግብራችን ስለ ደብረ ሊባኖስ ጻድቁ አቡነ ተክለ ሃይማኖት አንድነት ገዳም አሁናዊ የቃለ እግዚአብሔር ወይም የጸሎት አገልግሎትን የሚመለከት አጭር መርሃ ግብር ይዘንላችሁ ቀርበን እስከ መርሃ ግብራችን ፍጻሜ አብረን እንሆን ያገር ውድ አድማጮቻችን፣ ስለዚህ ብርሃን ዓለም የተሰኙ ታላቁ ሐዋርያ ጻድቁ አቡነ ተክለ ሃይማኖት ስለ ገደሙት ገዳማችን አሁናዊ ሁኔታ ልዩ ልዩ ክፍሎችን በሚመለከት በሌላ ጊዜ ሌላ መርሃ ግብር ይዘንላችሁ እንመጣለን። ለዛሬው ግን ስራ ተጸሎቱን የጸሎት አገልግሎቱን ቃል እግዚአብሔሩን የተመለከተ አጭር መርሃግብር ይዘንላችሁ ቀርበናል። በዚህ ገዳም ቁጥራቸው ከ13 በላይ የሚሆኑ ጉባኤ ቤቶች አሉ። እያንዳንዱ ጉባኤ ቤት አነሰ ከተባለ 100 ከዚያ ሲያይልን እስከ አምስት መቶ የሚደርሱ ደቀ መዛሙርትን የያዘ ነው። ሰዓታችንን ከቀኑ ወይም ከምሽቱ 12 ሰዓት ላይ እናደርግና የጸሎቱን መርሃ ግብር እንመልከት። ልክ ከቀኑ 12 ሰዓት ሲሆን በሁሉም ጉባኤ ቤቶች ደወል ይደወልና ደቀ መዛሙርቱ ለጸሎት ይከትማሉ። እንደየ ጉባኤ ቤቶቹ ጸባያት አንዳንዶቹ በድጋም የተቀሩት ደግሞ በዜማ ስርዓተ ጸሎት ሲያከናውኑ እስከ ምሽት አንድ ሰዓት ድረስ ይቆያል። ከምሽቱ አንድ ሰዓት እስከ ምሽቱ አራት ሰዓት ድረስ በእነዚህ ጉባኤያት የቃለ እግዚአብሔር ወንበር ተዘርግቶ ሁሉም ይቋደሳል። ጸሎትም ነው። ምሽት አራሳ ሲሆን ጉባኤ ቤቶቹ ሲፈጡ ደቀ መዛሙርቱ ሲማሩ የነበረውን አቅማቸው ባፈቀደ መጠን እንደገና ለቅጸላ ይቆያሉ። በዚህ መካከል ነው ይህ ከመቋረጡ ወይም ከመጠናቀቁ አስቀድሞ በቤተክርስቲያን ደግሞ ያለው አገልግሎት ይማረውን የሚያደርገው።

ዘወትር ሲሆን ወደ አራት ሰዓት ገደማ ከሦስት እስከ አራት ባለው ሰንበታት ሲሆኑ ደግሞ ከምሽቱ ሁለት ሰዓት እስከ ሦስት ሰዓት ባለው በትልቁ ቤተ መቅደስ ደወል ይደወልና ሰዓታት የሚቆሙ ለሰዓታት አገልግሎት ሰዓታት ዘሌሊት ማለት ነው፤ ወደ ቤተክርስቲያን ይተማል። መናንያኑም እንዲሁ አብረው ይቆማል። ይህ የሰዓታት ዘሌሊቱ አገልግሎት ከዘመነ ትንሣኤ ከበዓለ ሀምሳ ውጪ ከዓመት እስከ ዓመት የሚከናወን ለሀገር፣ ለወገን፣ ለዓለም ሁሉ የሚደረግ ጸሎት ነው። ይህም አገልግሎት እስከ ንጋቱ የጸሎተ ኪዳን አገልግሎት ድረስ የሚቀጥል ይሆናል። ጸሎተ ኪዳኑ ከተጠናቀቀ በኋላ ቅዳሴው ጠዋት እንደሆነ ወደ ቅዳሴው፣ ያልሆነ እንደሆነ ደግሞ ሰዓታት ዘመዓልት ቦታውን የሚረከብ ይሆናል ይህ አገልግሎት በቤተ መቅደሱ በላይኛው መቅደስ ፍለፊት ላይ ሲከናወን በቅኔ ማህሌቱና በገድል ቤቱ ደግሞ ይሄኛው አገልግሎት ከመጠናቀቁ አስቀድሞ አገልግሎት ይጀመራል። በቅኔ የማህሌቱ ማህሌት ካለ ዘወትር ቅዳሴው ከሰዓት በሆነበት ጊዜ ከሌሊቱ ሰባት ሰዓትን፣ ስምንት ሰዓትን ተጀምሮ እስከ ቀኑ ሰባት ሰዓት ድረስ ይከናወናል። ክብረ በዓል የሆነ እንደሆነ ምሽቱ ሁለት ሰዓት ጀምሮ እስከ ቀኑ ሰባት ሰዓት ድረስ ማህሌት በሌለበት ጊዜ ለስባተ ነክ በተለይም ለወርሃ ጾም የሆነ እንደሆነ እንዲሁ ሰባት ሰአትም ስምንት ሰአትም ተጀምሮ እስከ ቅዳሴ መግቢያ ሰዓት አገልግሎቱ የሚቀጥል ሊሆናል። በገድል ቤቱም እንዲሁ በተመሳሳይ መልኩ ሰዓታት በላይ ከታች ደግሞ ማህሌትና የግድ ለቤቱ አገልግሎት የሚከናወን ይሆናል። ቅዳሴው ጠዋት ከሆነ ከቅዳሴው በኋላ፣ ከሰዓት ከሆነ ከቅዳሴው በፊት፣ ከረፋዱ ሶስት ሰዓት ተኩል ድረስ ለቀን የጉባኤ ትምህርት ደቀ መዛሙርቱ ዳግም ይሰበሰባሉ። አስቀድመው ሰዓታት ይቆሙ የነበሩ ሰዓታት ሲቆሙ አድረው መሀሌ ሲቆሙ የነበሩ መሀሌ ሲቆሙ አድረው በገድል ቤት፣ በመስቀል ቤት፣ በአቡነ ፊልጶስ ቤተ ክርስቲያን፣ በተግባር ቤት፣ ልዩ ልዩ ክፍሎች ሁሉ ንባባትን ሲያነቡ ይቆያሉ። ከዚያም የግል ጸሎታቸውን አድርሰው እንደጨረሱ ሶስት ተኩል ሲል ወደ ጉባኤ ቤቶቻቸው ይገሰግሳሉ። አራት ሰዓት የጉባኤው ቃለ እግዚአብሔር ይዘረጋል፣ እስከ ቀኑ ዘጠኝ ሰዓት ድረስ ይቀጥላል። ቅዳሴው ከሰዓት የሆነ እንደሆነ ሰባት ሰዓት የሚጀምረው ቅዳሴም ልክ ጉባኤ ሰዓት በሚፈታበት ማለት ነው፣ ዘጠኝ ሰዓት ላይ እኩል ይጠናቀቃል። የጉባኤ ቤትና የቅዳሴው ሰዓት አገልግሎቱ እንደተጠናቀቀ ማለት ነው። ዘጠኝ ሰዓት ላይ ደግሞ ቤተ መስቀል ደወል ይደወልና በአርስተ አበው ቤተ ምርፋቅ የአባቶች ጸሎት መርሃ ግብር እስከ አስር ሰዓት ድረስ የሚከናወን ይሆናል። ልብ ይበሉ ከቀኑ 10 ሰዓት እስከ 11 ሰዓት ደግሞ የመቁነን ሰዓት የኅብስተ ሰርክ ሰዓት ነው። ድርጎ ከ9 ሰዓት ጀምሮ ስለሚለቀቅ የአበውን ድርጎ ደቀ መዛሙርት ለማምጣት ይሄዳሉ። ድርጎ ምንድን ነው? ከገዳሙ አንድነት ያሉ አባቶች የሚያገኙት ሁለት ኩርማን ዳቤ እና ንፍሮ ነው። ካንድነቱ ላሉ አባቶች ይቀነን እንጂ ድርጎን የሚያመጣው ደቀ መዝሙር ከዛ ተካፋይ ነው። ያንን ደግሞ ላባቶች በሚመች መልኩ የሚያዘጋጁት መነኮሳያት ተካፋዮች ናቸው። ከእነዚህ የተረፈው ደግሞ በእንተ ስማ ለማርያም ብሎ በበር ለሚለምን ደቀ መዝሙር እለቱን የሚሰጥ እንጂ የሚያደር አይደለም። አብዛኛው የገዳሙ ነዋሪ ዘጠና ዘጠኝ ፐርሰንት በሚባል መልኩ ከዚህ የሚቋደሰው ከቀኑ አስራ አንድ ሰዓት ሲል የሰርክ ጉባኤ በቤተ ክርስቲያን ይጀመረና በጸሎት ተጀምሮ የወንጌል ትምህርት ይሰጣል። እስከ አስራ ሁለት ሰዓት ይቀጥላል። ከአስራ ሁለት ሰዓት በኋላ አስቀድመን እንደተናገርን የጉባኤ ቤቱ አገልግሎት ደግሞ ይቀጥላል። ከብዙ በጥቂቱ ስርዓት ባለው መልኩ የሚከናወነው የቃለ እግዚአብሔር ወይንም የጸሎት መርሃግብር 365 ቀናቱን ያለማቋረጥ እንዲሁ ይቀጥላል። በእውነቱ ይህንን በቦታ ሆኖ ያየ እጅግ ይገረማል። በእርግጥም ጻድቁ ብቻ ሳይሆኑ መላእክት ዘበምድር የተባሉት በጻድቁ በአቡነ ተክለ ሃይማኖት በቃል ኪዳናቸው ተወልዶ በስፍራቸው ለአገልግሎት ተመርጦ የሚያገለግል ሁሉ አገልግሎቱ ሲታይ መልአክ ነው ቢባል ማጋነን አይሆንም። በእንተ ደብረ ሊባኖስ የተወደዳቸው አድማጮቻችን በእንተ ደብረ ሊባኖስ ክፍል ሁለት መርሃ ግብራችን ባጭሩ ይህንን ይመስላል። በሌላ መርሃ ግብር በእንተ ደብረ ሊባኖስ ክፍል ሶስት መተን ሌላኛውን አገልግሎት ሌላኛውን መገለጫ እስክናስቃኛችሁ ድረስ የመድኃኔ ዓለም ቸርነት የድንግል ማርያም አማላጅነት የጻድቁ አባታችን የአቡነ ተክለ ሃይማኖት ገድልና ትሩፋት ከሁላችን ጋር ይሁን በማለት ነው። ሰላም።